የባለፈውን ልጅ በር ላይ መታሽውን በጥፊ ጥርሱ ላይ አድርገውን ምንድን ነው የሽበውን ችግር ገጠመው አሉ። እጅሽ የሚሮጠ ቆይ ነው። አቶ ሰይድ ማለት ነው፣ ቪዲዮ ስትሰራ ቢያንስ መቁረጥ ያለብህን ነገሮች ደግሞ ቆረጣቸው ቆረጣቸው። ይሄ ቤት እኮ በቃ እንደዚያ ምሽቱ ራሱ ገብቶ አያውቅም። በጣም አመሽ ቤት እስካሁን አልገባም። ሰይድ ና ና እያለች እዚያው ላይ መጥቀስ፣ ና ቪዲዮ ግባ እያለች፣ በጣም ነው የምትገርሙት ማለት ነው። ለማንኛውም በጣም ነው የምትገርሙት። ድራማችሁ ደስ ይላል ማለት ነው። ድራማችሁ ደስ ይላል። ሰይድ ያው በርከክ እንዳልሽ ግልጽ ነው፣ ግልጽና ግልጽ ምንም ቢሆን እችለዋለው ብዬ ነው የመጣውን ሁሉ እችለዋለው ብዬ ነው፣ የሚሆነውን ሁሉ እችለዋለው ብዬ ነው። ስለዚህ ያልመታሽም የት ነው ያደርሽው? የት ነው የወልሽው? ውሽማ ዋጋ ነበረች፣ ውሽማ ዋጋ ማለት ነው። ውሽማው ማን እንደሆነ ደግሞ እዚህ ጋር ማለት ነው አስገባላችኋለሁ። ነበረች ማለት ነው፣ በቃ እዚያ ነው የነበረችው ሰይድ ስለዚህ ስትሄድ መላክ፣ ስትመጣ መቀበል፣ ውሽማ ዘንድ ሄዳ ስትመጣ መላክ፣ ስትመጣ መቀበል ደግሞ ያንተ ግዴታ ሆኗል ማለት ነው። ግዴታ ሆኗል። ስለዚህ በቃ መቀበል ነው ማለት ነው ያለህ አማራጭ። ደግሞ ቀጣፊነቷ፣ ጌታ ሆይ ውሸቷ! ያረ ምን ጉድ ናት በመቤት ምን ጉድ ናት! ምኒቱን ጉድና ያመጣብን ሰኢድ። ምን አይነት የሆነ ማርያምን፣ እኔ ስለሷ መናገር በጣም ነው ግራ የሚገባኝ ውሸቷ እንዴት አድርጋ ነገሮች እንደምትቀይሳቸው እንዴት እንደምትዋሽ እንዴት እንደምታስመስል። አሁንም ደግሞ ልቧን ጥልጥል ያለው ስጦታው ላይ ነው። ግዛና ስጣት፣ አለበለዚያ ቆር ትቆረጣለ ማለት ነው። የታችኛው ሰፈር እስካሁን ካለ ማለቴ ካለ ድንገት ካለ ትቆርጠዋለች። ምን ይቆረጣል? እሺ፣ ምን እንደምትል ጉዷን እንስማብረን። እንግዲህ ቤተሰብ ላይ እቺ ሁለት ግራግር ጥፍጥፍ እሷ ነች ያዋረደች ቦታ ስለሆነች ነው። ከባድ ቁንቡር ስራስ ቁርቁራ እንደ ምሳሌ ደግሞ እንደ ሰው ደግሞ ዛር መታታ ያለች እኔ ኮ ዋሽች አይደለም እኔ ለዋሽ ፈልጌ አይደለም። የሆነ ነገር ብቻ ገፋፍቶ ነው። እኔ መዋሸት ፈልጌ አይደለም። እኔ እኔ እንዴት ነው ሱመያን ፈልጌ ሳላገኛት እሷ የምትፈልጋት ሰይዶቱ መኛ እንደዚህ አይነት ቦታ ላይ ብለክ ብለው በቃ ሶስተኛ ሚስት ያደርግሻለሁ ይኔውድ ይለኛል። አትል አንቺ አሮጊት፣ እሱ ወዳለበት የአርባ አምስት አመት ሴት የሚያገባው ሶስተኛ ሚስት አድርገው። እንዴ ትልቅ ሰው እኮ ነች። ትልቅ ሰው ነች። ትንሽ መስላችሁ ነው እንጂ ትልቅ ሰው ነች እኮ። አርባ አምስት አመቷ ነው። የራሱ ሳቃት እኮ የዛሬ ስንት አመት እኮ እኔ እኮ ከረሜላ እየገዛች እየሸወደች ነው ከሱቅ እምሸኘ እኔ እኮ ፈልጌ አይደለም

ስጦታ በጣም ትልቅ ስጦታ አለኛለ ይዛን ስጦታው። እሺ ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ እንግዲህ የተፈጠረውን ሁላችሁም አይታችኋል። ይህ በጣም ከፍቶኛል። ይህ በጣም ነው ያፈርኩት ዛሬ። በጣም በጣም ሼም ያዝኝ፣ እዛ ጋር ቆሜ ራሱ ድጋሜ እነሱ ማውራት አልቻልኩም። በጣም ሼም ይዞኝ ነበረ። እቺ ሁለት ግራግር ይጥፍጥፍ እሷ ነች ያዋረደች። ምን አቦታ ስለሆነች ነው ከባለ ቤቴ ጋር ተደዋውላ ደግሞ የምትገናኘው? እቺ ቁንቡርስ ራስ እቺ ቁርቁራ፣ እንደ ምሳሌ ደግሞ ራሷ እንደ ሰው ደግሞ ዛር መታታ ያለች። እኔ ኮ ዋሽች አይደለም እኔ ለዋሽ ፈልጌ አይደለም። የሆነ ነገር ብቻ ገፋፍቶኝ ነው። እኔ መዋሸት ፈልጌ አይደለም። እኔ እኔ እንዴት ነው ሱመያን ፈልጌ ሳላገኛት እሷ የምትፈልጋት ጨራሹ እኮ ለሰይዶ ደሙኝ ሰይዶ ሱመኛ እንደዚህ አይነት ቦታ ነች ብልክ ብለው በቃ ሶስተኛ ሚስት ያደርግሻለሁ፣ ይህን ይውድ ይለኛል። አትልም አንቺ አሮጊት፣ እሱ ወዳለበት የአርባ አምስት አመት ሴት የሚያገባው ሶስተኛ ሚስት አድርጎ እንዴ! ትልቅ ሰው እኮ ነች። ትልቅ ሰው ነች። ትንሽ መስላችሁ ነው እንጂ ትልቅ ሰው ነች እኮ አርባምስት አመቷ ነው። የራሱ ሳቃት እኮ የዛሬ ስንት አመት እኮ እኔ እኮ ከረሜላ ላይ እየገዛች እየሸወደች ነው ከሱቅ መሸኘ አሁን እንደ ኩየ እንትን የምትለው ጊሽጣ እኔ አሁን እኔ አሁን ምንስ ቢሆን ጓደኛዋ ነኝ አይደለ? እኔ እዛ ጋር ልዋሽ እችላለሁ። ብዙ ነገር ልታረግ ትችላለች ብላችሁ ልጅ አትነግረኝም ደውላ፣ እንደዚህ አይነት ጉዳይ ነው ብላ በቃ ዝም ብለሽ ፕራንኩኝለት ምናምን ብላ አትነግረኝም። አሁን ይኸው ጠዋት የወጣ ከዛ እንትን ቪዲዮ በኋላ አልተገናኘንም። ጠዋት የወጣ ይኸው እስካሁን አልገባም፣ እንደውም አልገባም እስካሁን። አሁን እኔ ምን ብዬ ነው የማስረዳው፣ ሰይዴ እኔ እንደዚ ፈልጌ አይደለም። እኔ እሷ የምታዋሸኝ ፈልጌ መሰለኝ ስለመሰለኝ እኔ ደግሞ እሱን ሳላረጋግጥ ለአንተ አልነግርም ብዬ ጠፈጠፍኳት። በቃ ደሞ እውነታው እንደዚህ ነው ሰይድ፣ ልጆች ታገኝተዋል ብዬ ደስ ካለው በኋላ ሄዶ እዛ ከፈለጋት በኋላ ቢያጣት እኔንም ይቀየመኛል ወሬ ሳታረጋግጭ ብሎ እኔንም ይቆጣኛል እ እንደገና ደግሞ ሳይኮ ይጎዳል። በቃ ይሄን አስቤ ነው እኔ እንደዚያ ያደረኩት። አንቺ ደግሞ ምን ቤት ነሽ? ምን አገባሽ? ከጭንቅላቴ ወረድ በይ። አንቺን ደግሞ አልለቅሽም። ጠብቂ፣ ካልሰራውልሽ እዚሁ ቤቴ ጠርቼ እዚሁ ነው የተቀመጥኩበት ቦታ ጠርቼ አፈርድሜ ነው ማስከተሽ፣ አፈርድሜ አቦካሻለሁ። እሺ ጠፍጠፍ ቆንጆ ስለሆንሽ ብቻ ሰኢድን የምታገኝ እንዳይመስልሽ፣ ስለምታምሪ ብቻ ሰኢድን የምታገኝ እንዳይመስልሽ። ገባሽ? ሳይ ዴኔ ኔ ብቻ ነው ደግሞ፣ እዚህ ላይ አሁን ለራስሽ አስበሽ ነው እንዲህ የምትቆረቆሩ የምትሉ ሰዎች፣ እኔ ለራሴ አስቤ አይደለም ለሱመያ አስቤ ይላል ሱመያ። በእኔም ተቃጥላ በ በሶስተኛ ሚሽቱም ከምትቃጠል ቢያንስ በአንዱ ጨጓሯ ይረጋጋ፣ ጭንቅላቷ ይረጋጋ፣ ትረጋጋ ብዬ አስቤ ነው። ዱዙላ እኔ ደግሞ አለቀሽ ካላሸናውሽ፣ እኔ ያዩ አይደለም ጥብጥብ እኔ አሁን ባለ ግባ፣ እኔ እንደምንም ማስረድቸው ማለቃቅሽም ቢሆን ይቅርታ ጠይቀዋል። አይቀበለኝና ደግሞ ሰባተኛ ሰማይ ነው መልክሽ አለቅሽ። ያው ከዚህ በፊት እንደዚህ አምሽቶ አያቅም፣ ቆይቶ አያቅም። ዛሬ ግን ይሄው ቆይቷል፣ እስካሁን አልገባም። ምንድን ነው ምሎሽ? እኔም ምንም አደርግ አልችልም። ልክ እነሱ ካሜራ ደቅ ነው እንደጠበቁኝ እኔም ካሜራ ደቅ እና አድርጌ ቁጭ አርጌ ነው ጣበቁ። ለምን ካልታረቀኝ ቢገለኝ እስከዚህ ፎቅ ላይ በቃ ጓብ ያረገኝስ። ካሜራ ያው ከነ ማስረጃ ቁጭ አርጌ ነው ሞሞታ። ካልታረቀኝ ራሱ ዛሬ ከሱ ጋር አልተኛም። ብተኛ ራሱ ካሜራ ይንደቅኝ በቃ ሁላና እንግዲህ ሲሚለን

ንጭ አይደለም፣ ራሱ ነው እየወጣ ያለው። ምን አንኩር እንት ታርክ ለማስመሰል ሳትነኪ አልነካውሽም። ምንም አላልኩሽም እኮ ያጠፋሽውን ጥፋት እንደምታጠፊ እያወቅሁ ነው፣ ካሜራ አስቀመጥኩት። ከአንቺ ጥፋት እንደማይጠፋ እያወቅሁ ነው። ምንም ብታጠፊ ምንም ላሉስን ምንም ላላደርግ ብቻ አንቺን ለመገመት ገመትኩሽ። ስትዋሺኝ ነው አይደለ? ቤቱን ግዛልኝ፣ ከገዛልኝ በኋላ እንደፈለክ ሄደ ሚስትን ፈልጋት ካለችበት እንድታገኛት እኔ ማግዛለሁ። በጸሎት ማግዛለሁ። በአካል መዞር ካለብን አብረን ዞረን ትንሽ ነገር ገመትኩሽ። ኪሎሽን አወኩት፣ ልክሽን አወቅኩት። ሚስቴ ልጆችን እንኳን ይዛ ድንገት እንኳን እቤት መታ ቢሆን አንኳክታ ሰሄዳለ ባ ያለው ትንሽ ያለ ሞቷ ልትያት መቀብረሽ እንደብቀሽ ሽ አወቅኩሽ። እኔ ልመታሽ ማርለም ከአንቺ ጥፋት እንደማይጠፋ አላጣውም። ማጥፋችን እንድታጠፊ አውቃለሁ። ልመታሽ ወይ ልቆጣሽ አላሰብኩም፣ አሰብኩም የለኝም። ለምን በመጀመሪያ ጊዜ ካሜራ ደቂቃ አስቀመጥ ልታጠፊውም ስለምችይ የመጣውን ነገር እቀበላለሁ እችላለሁ ብዬሽ አስቤ ነው። እና ለማንኛውም ቀን የት ነበር የዋልሽ? የት ሄደሽ ነበር እና እኔ ውሸቷ እንደሆነ ታውቆኛል። ሲቀጥል ደግሞ ማለት ነው ጥሩ ነገር ውላልኛለች፣ ባለውለታዬ ነች ብለክ እሷ እንድታስጠጋ ትፈልጋ እንደሆነ በቃ ገብቶኛል። በቃ እንደዛ ይሆናል ብዬ ስላሰብኩ ዋሸውክ እንጂ እኔ እፈልጌ አይደለም። የት ነበርሽ? የት ነው ያደርሽው? ቀን የት ነው ያደርሽው?

አሁን ለምንድን ነው የሆነ ነገር ሲከሰት ትግስት ማይኖርሽ? እጅሽ ለምንድን የሚሮጠው ነው? በዚህ አጋጣሚ አይንም ይጠፋብሽ። አሁን የባለፈው የአሰን ሚስት አይኗን መታሻታ ጥፍር ነበረ እጅሽ ላይ ጥፍር ገጥመሽ፣ በዛ ጥፍር አይኗ ነው ምኗ እንደሆነ በመጨረሻ ተጎድታለች አሉ። የባለፈው ልጅ በር ላይ መታሽውን በጥፊ ጥርሱ ላይ ያደርገውን ምንድነው የሽበውን ችግር ገጠመ አሉ። ከዚህ ከንትን ገጥጣብቆ እጅሽ የሚሮጠው ቆይ። ለምንድነው ሰው ላይ ችግር ፈጥረሽ የአሲን ጥርሱን ነቀርሽ? እነሱ ለምን ይፈታታሉ? ሰው ከሎቻ ነው ይቀርሽ። እነሱ ለምን ቤቴ መጣው፣ ለምንድን ነው የሚፈታተኑኝ ነው። እኔ እነሱ ጋ አልደረስኩ። እነሱ ቤቴ ከመጣው ደግሞ ማየው ነገር ከተናገሩኝ እገላቸዋለሁ እንደውም አቃጥላቸዋል ሰብስብ። አንድ ነገር ይናገሩ ታዲያ። እንዴት ሆኖ ነው ሱመያ? መያሱ መያ ልጆች ቸሊዛ እዚህ አዳማ መጣሽ? ሱመያ ሲጀምር ስትሰድበኛ ታይ አንድ ሀገር ላይ ካንቺ ጋር የምኖረው ሁሉ ነው። ሱመያን እና ልጆች ቸሊዛ ብቻ እዚህ ከተማ ላይ አንድ ሀገር ላይ የምንኖረው አንቺ እንደዚህ እየሆንሽ እሷን ማግኘት እኔ እንዳገኘት እንደማትፈልግ እያወቀች ይሄን ቪዲዮ ታይዋለች። ጸባይሽን አወቀችው። መጀመሪያውኑ እሷ ተጠራጥራ ነቅታ ብሻለች። እንደዚህ አለችው። እኔ እኮ ሰኢድ፣ እኔ ሱመያን እወዳታለሁ። ሱመያ የኔ ቆንጆ፣ የኔ ማር እንዳታስቢ አብረን እንኖራለን። አንቺ ብቻ ለመምጣት እንትን ወስኝ እንጂ፣ አንድ ነገር እንዳትጨነቂ። ቀይ ምንጣፍ አንጥፌ ቀይ አበባ ይዤ ነው የምጠብቅሽ። ምንጣፍ እና አበባ። ሱመያ ሱመያ፣ በሬዱ እኮ ግን ግን ግን ሰኢድ ምን ነበር የገዛ ክልኝ ስጦታ አለ ሰኢድ በቅዛ ለምን ሰኢድ

የተከበራችሁ ተመልካቾቻችን ሰኢድ እንግዲህ ከልቡ ይቅርታ አላለልኝም። ሁላችሁም ኮመንት ስር እየገባችሁ እባክ እባክ ሰይድ የገዛላትን ስጦታ ስጣት እባክ እባክ እያላችሁ ተማጸኑልኝ። በጣም ነው የምወዳችሁ። አደራችሁ። ቻው። እባክ እባክ ስጦታውን ስጣት። ሳትቆረጥ አንገት ሳይቆረጥ እንትን ሳይቆረጥ ስጦታውን ስጣት። መስጠት ላይቀር አንድ ነገር ካፍህ ካለ አፍንጫህን ተይዘህ እንደምትተፋት ታውቃለህ ማለት ነው። አፍንጫህን ይዘ እንደምታስተፋ፣ በቀበቶ እንደምትገርፍ ታውቃለህ ማለት ነው። ካሜራ ላይ ማውጣቱ ብቻ አይደለም። ስለዚህ የዋሻ ህላትን እቃ የዋሻ ህላትን ውድ የሆነውን እቃ ውድ የሆነውን እንግዲህ መኪና ሊሆን ይችላል፣ ወርቅ ሊሆን ይችላል፣ አይታወቅም፣ ሌላም ቤት ሊሆን ይችላል። ስለዚህ ስጣት ስጣት ላይ ያንቱ ማለት ነው። እሺ ለአያንት ውስጣት። ኧረ ወንዶች እንደዚህ አይነት አልጫ እንዳትሆነ አደራችሁ። እንደዚህ አይነት አልጫ ለእንደዚች አይነት ሴት እንዲህ አይነት አልጫ አትሆኑ። እኔ ምንም አልልሽም። ምንም ልልሽ ፈልጌ አይደለም። የእንተናና ጥርሱን አወለቅሽው። የሀሰን ሚስት ማለት በነገራችን ላይ ቡኔ ናት። ስለዚህ የቡኔን ምናምን አይኗን ነው ምኗን፣ እንግዲህ በአርቲፊሻል ጥፍር አውጣታለች ማለት ነው። ቦነጫጭራታለች ማለት ነው ሌላኛውን እንግዲህ የጥርስ ምንድን ነው የሚባለው? ይሄ የሆነ ምንድን ነው ይሄ ጥርስ ለማስተካከል ብራዝሌት፣ እሱን ነው እንግዲህ። ሌላኛውን ደግሞ በቃ እንደምታዩት እንደምታውቁት ነው ማለት ነው። የልጅቷንም እንግዲህ ጆሮ ግንዷን አቃጥላታለች ማለት ነው። እንደዚህ ያድርግሻል ሰው እስከምትገይ ነው። ማሹም አንተ ነ ሰኢድ የምትሞተው አንተ ነጣብቅ ቱ የምት ለነገሩ ከሞት እንዴት ብለታ ያለ በቃ ዝሮ ዝሮ ሟቹ የምትሞተው ሰው አንተ ነህ። የምትገደለው ሰው አዩ የምትገድለው ሰው የመጨረሻው የምትገድለው ሰው አንተ ነህ ማለት ነው። ሌላ ማንም ሊሆን አይችልም። እስከሚሞትም ዝም ብሎ የሚያያት የለም። በተኛበት የምትሞተው ግን አንተ ነህ። የምትገደለው ግን አንተ ነህ። ይህን ማወቅ አለብህ ማለት ነው። ይህን ልታውቅ ይገባል። አለቀ። ስለዚህ ቀን እስኪደርስ ነው የምጠብቀው ማለት ነው። ሌላ ነገር አይደለም። ሌላ ነገር ሌላው ንግስቷ መቼም ቢሆን ልጆቿን ይዛ ጨራሽ ሰኢዴት ነው እያለች ልስመጣ ኧረ ወይኔ ሌላው ደግሞ ማለት ነው የሀገሩ ሽማግሌዎች ነን ምናምን የምትሉ ራሱ ስርዓታችሁን ያዙ የሆነ ስርዓት የሌለው ነው እኔ እስከ ታች እስከ ላይ ድረስ ያየሁት ነገር ማንም በቃ ስርዓት የሌለው ማንም ስርዓት የሌለው ይቅርታ አድርጉልኝ እዚ ጋር ስመያ የሆነ ጂኒ ስላላት ነው ራሷ ሰኢድን ትፈልገዋለች ራሷ እሷ ሰኢድን ንግስቷ ሰይድን ፈልጋ ጭራሽ ፈልጋ ባለበት የት አለ ብላ ልትመጣ አሁን መች ጠፋት መምጣት ብትፈልግ ድዋ እናደርግላታለን ድ እናንተ ለመሆኑ ድዋ ታውቃላችሁ እንዴ ድዋ ታውቃላችሁ እንዴ ለመሆኑ እንዲያው ከታች እስከ ላይ ማለት ነው ለመሆኑ ፈጣሪያችሁን ታውቃላችሁ ፈጣሪያችሁን ታውቃላችሁ ለመሆኑ